ታሳቀው በጣም ጭሆን ነገር አለ ማለት ነው። ሰዎች ነን አይደል? አ እኛ ሰዎች ነን። ሰው የሚባለው ፍጡር ያው እዚህ ጋ ቆሞ የምታዩት እናንተ የምታደምጡት ሰው ነው። በባህሪ ደረጃ ግን ዊ አር ሂመን ቢንግስ ሰዎች ነን። ግን በባህሪ ደረጃ እንስሳዊ ባህሪ አለብን። አኒማሊስቲክ ቢሄቪየር አለን። እንስሳዊ የሆኑ ባህሪያቶች አሉ። እነዚህ እንስሳዊ ባህሪያቶችን ቁርአን ኦቨር ኦቨርን የሚያነሳው በጣም በተደጋጋሚ ያነሳዋል። የሰው ልጅ ሁለት አይነት ማንነት አለው። ራሽናል ክሬሽን ነው። ራሽናል ክሬሽን ነው ስንል ዲፕ ቲንከር ነው። ሰው በጥልቀት ያስባል፣ ይመረምራል፣ ያስተውላል። ነገርን በእውቀት በማሰብ ላይ ተመስርቶ ያደርጋል፣ ይናገራል። ሶ ዊ አር ራሽናል ሂውማን ቢንግስ የሰው ልጅ ራሽናል የሆነ ምክንያታዊ የሆነ ፍጡር ነው ግን ሁልጊዜ ሰው ልጅ ምክንያታዊ ነው ብለን ስንመረምር ግን አይደለም። ምክንያታዊ ያልሆነበት ደግሞ ፓርት አለ። ኢራሽናል የሆነ ፓርት አለው ኢ ምክንያታዊ የሆነ አንዳንድ ጊዜ ቃላቶች ትናገራለ። ግን አስበው አይደለም እንደዛ ማለት አልፈለግም። አንዳንድ ነገሮችን የማይሆን ስራ ትሰራለ፣ እማይሆን ቃል ትናገራለ፣ እማይሆን ተግባር ትፈጽማለ። ከዛ ራስን ትወቅሳለ መልሰ። ለምን ውስጣችን ኢራሽናሊቲ ስላለ ነው። አንኮንሽስሊ የምናደርጋቸው ነገሮች አሉ። ያ አንኮንሽስሊ ሳናስበው የምናደርገው ነገር እንስሳዊ ባህሪ ተብሎ ይጠራል። ስለዚህ የሰው ልጅ ከራሽናል ማንነቱ የበለጠ ገቨርን የሚያደርገው ኢራሽናል ማንነቱ ነው። ምን ማለት ነው? በማሰብ በመመርመር ከሚፈጽመው ይልቅ ሳያስብ የሚያደርገው ነገር ወይም የሚያደርገውን ድርጊት ኮንሲኩንሱን ውጤቱን ሳያስበው ነው የሚያደርገው ሳያስቡ ያደርጋል። ይሄ ሳናስበው፣ ውጤቱን ሳናስበው የምናደርገው የምንናገረው ነገር በስሜት ነው። ስለዚህ ኢራሽናሊቲ ኢሞሽን ይሆናል፣ ስሜት ይሆናል። ይሄ ስሜት ደግሞ በደንብ ልብ በሉኝ፣ ይሄ ስሜታችን ደግሞ እንስሳዊ ባህሪ አለው። ስለዚህ የሰውን ልጅ በዋነኝነት የሚመራው ምንድን ነው ስንል፣ ስሜት ነው፣ አስተሳሰብ አይደለም። ለዚህ ቀላሉ ፌስቡክን ከፈት አድርገው በተለይ የፖለቲካ ትኩሳት፣ የብሔር ትኩሳት የኛ ምናምን ምናምን ምናምን እያለ ይጽፋል፣ ይናገራል፣ ምናምን ደምሶ እስኪ ይገታታል። ከዛ ኢንቴሌክቹዋሊ ቀረብ ብለህ ፖለቲካ ኢንቴሌክቹዋሊ ዲፕ የሆነ ዲስከሽን ስትጀምር በቃ ሰውየው ባዶ ነው። ምንም የሚያውቀው ነገር የለም። በቃ በስሜት ነው የኛ ምናምን የሚል እንትን ያለበት አያች፣ ኢሞሽን ኦቨርቴክ ያደርገዋል። ስለዚህ ኢሞሽን የሚገርም ነገር የትም ቦታ ይገባል፣ ችግር የለበትም። ስሜት ችግር የለበትም፣ የትም ቦታ ነው የሚገባል። ቤት ውስጥ ይገባል፣ በስሜት ሰዎችን ያፋጃቸዋል። ብሔር ውስጥ ይገባል። ፖለቲካ ውስጥ ይገባል። ሃይማኖት ውስጥ ይገባል። እንደውም አንዳንድ ጊዜ የእኛ ግሩፕ በዲን ራሱ ከኛ ውጭ ያለው ጠፍቷል ምናምን በቃ። ከዛ ቁርአን ያውቃሉ ብለህ ቁጭ ብለህ ዲስከስ ስታደርገው ሰውየ ምንም የሚያውቀው ነገር የለም። ምንድን ነው ሲባል ስሜት ነው። ኢሞሽን ገቨርንስ የኢንታይር አውር ላይፍ ስሜት ሙሉ ህይወታችንን ነው ኮንትሮል የሚያደርገው የሚቆጣጠረው ሙሉ ስሜታችን። በጣም የሚገርመው ነገር ይሄ ስሜት ውስጥ ኮምፐልሲቭ ቢሄቪየር የሚባል ነገር ልማዳዊ ባህል ልማዳዊ ባህል። አሁን ልማዳዊ ባህል፣ ከጠዋት እንቅልፋችሁ ከተነሳችሁ በኋላ በእርግጠኝነት የምናገረው ነገር ብዙ ጊዜ ስልካችሁ ነግታችኋል። ሹር ነኝ፣ በጣም እርግጠኛ ነኝ። ግን ለምን እንደነካችሁ ታጣቁ። በቃ ዝም ብለህ ታወጣለ፣ ታየዋለ፣ ታስገባዋለ። ሁለት ደቂቃ እኮ አይሞላም፣ ድጋሜ ታወጣዋለ። እንደውም ሁለት ደቂቃ ኢማን ካለ ነው ራሱ ብትቆየው። ኢማን አሶሴሽን ማለት ያለ እና ኮምፐልሲቭ ቢሄቪየር አለን። በቃ ዝም ብሎ ተደጋጋሚ የምንናገረው ቃል አለ፣ የምንሰራው ስራ አለ። ይሄ ኢሞሽን አንድ ቢሮፉል ሳይኮሎጂ መጽሐፍ ለምን ይላል፣ ኢሞሽን ከለርስ አወር ቲንኪንግ ይላል። ስሜት ይላል፣ አስተሳሰባችንን ራሱ ቀለም ይቀባለታል ይላል። አናን የምናስበው በስሜት ይሆናል፣ በስሜት ይሆናል። ወንድም ሴትም በስሜት የሚያስብበት ጊዜ አለ በጣም እና ለምሳሌ ከተማው በሙሉ ይቃወማታል። የሆነ ልጅ አፍቅራለች፣ መቼስ ፈርዶባታል እና በቃ ወደዋለች በጣም። ከተማው በሙሉ በፍጹም እሱን አታገቢም ይላል፣ በፍጹም ለምን ሲባል ምክንያት ያቀርባል ሰው ሁሉ ምክንያቱም ይሄ ሱ ማታገቢበት መቼ ሳንተ ብዙ ብዙ ምክንያት ነው ያለው አንተ የምትጠላበት ግን ይሄ ምክንያት ይሄ ምክንያት ምክንያት ተብሎ ይደረደራል ስትሰማው እሱ አትቀበለውም ለምን ፍቅር ምንድን ነው ፍቅር ፊዚክስ አይደለም ምን ነው ፍቅር ስለው ትንሽ እንትን አላችሁ ያዝ አርጋችሁ አህ ፍቅር ፊዚክስ አይደለም ስሜት ነው ስለዚህ እሷ የወደደችው ያፈቀረችው በስሜት ነው እንጂ ሪሊ ዲፕሊ መርምረው አይደለም። ወይም አንዳንድ ጊዜ አንተ የምትወዳት መታፈቀራት ዲፕሊ ያውቃት አይደለም ስሜት ነው። ያንተ ስሜት አስተሳሰብን ከለር ያደረገዋል። እና ሁሉም ተሳስተዋል፣ እኔ ልክ ነኝ ትላል። ይሄ አይነት አስተሳሰባችን አኒማሊስቲክ ቢሄቪየር፣ እንስሳዊ ባህሪ ነው። ረመዳን ተልኮ ነው አይደል የመጣ ነው። እኔ ግን እያወራለሁት ሂውማን ኔቸር ነው፣ ስለ ሰው ልጅ ተፈጥሮ ነው። ምን አገናኘው ረመዳን? የመጣው ለሰው ልጆች ሁሉ ምንድን ነው ብለን አልቀድም ረመዳን ለሰው ልጆች ሁሉ ምንድነው? ሁዳ ነው ጋይዳንስ ነው። ሰው ልጆችን ሁሉ የሚመራ ነው። የሰው ልጅ ደግሞ ለመመራት መጀመሪያ የሚያስፈልገው ይሄ እንስሳዊ የሆነው ማንነቱ ኮንትሮል መደረግ አለበት። ውስጣችን ስትሬንጀር ውስጣችን የሆነ እንግዳ የሆነ አካል አለ። ታውቃለህ እንግዳ እንግዳ ለዛ ነው ቁርአን ኦቨር ኤንድ ኦቨር የሚያነሳልን፣ ምን እንደሆነ ታውቃላችሁ? ወፊ አንፉሲኩ ማፈላ ተብሲሩን ይላል። በውስጣችሁ ድንቅ ታመራለ ትንሽ ለምን አታስተውሉም ይላል። አወለም የተፈከሩ ፊ አንፉሲህም፣ ሱረት ሩም ምዕራፍ 30 ላይ ሰዎች ውስጣቸውን ለምን አይመረምሩትም ይላል። እኛ ራሳችንን ረስተነዋል። ሶሻል ሚዲያ ዝም ብሎ አይደለም ክሬት የተደረገው ዝም ብሎ አይደለም የተሰጠን እኮ። ሶሻል ሚዲያ የራሱ የሆነ ግሬት ቤነፊትስ እንዳለው አውቃለሁ፣ ጥቅም እንዳለው አውቃለሁ። ፓሲቭ ነን ቫዮለንት ፓሲቭ ሪቮሉሽን በሉት፣ አመፅ የተቀሰቀሰበት አብዮት በሉት፣ አመፅ የሌለው አብዮት በሉት። መንግስት ሲቀይር አይተናል፣ በፌስቡክ መንግስት ሲለወጥ አይተናል። ሊተራሊ በሶሻል ሚዲያ መንግስቱ ተቀይሯል። በጣም ጥቅም አለው ማለት ነው። አት ዘ ሴም ታይም ሶሻል ሚዲያ በጣም አደገኛ ፓርት አለው። አደገኛ ፓርቱ ምንድነው? በስሜት ላይ ይጨትባል። አሁን አንተ ኢንስትግራም ቲክቶክ ምናምን እያየ ማለት ነው። ረመዳን ላይ ማሻላ ተባረከ ረህማን ስታምር ማሻአላ ከዛ በኋላ አንድ አምስት ደቂቃ አይተህ፣ ኧረ ረመዳን እኮ ነው። ከፈጥሩ በኋላ ከፈጥሩ በኋላ ልክ ከፈጥሩ በኋላ በነገራችን ላይ ረመዳን ያለ አይመስለንም እኛ አለሽ ከበላህም በኋላ ረመዳን አለ። ሶ ቁርአን ምንድን ነው የሚያደርገው ይሄ እንስሳዊ የሆነው ባህል በነገራችን ላይ ሰው ቲክቶክ ምናምን እያየ እኔ አንዳንድ የማይገባኝ ሰዎች ፎቶቸው ምናም ቆንጆ አድርገው ምናም ሴቶች ይለጥፉና ወንድ ለመሳብ ግን አይደለም እንደዛ አስበን አይደለም። እና ምንድን ነው አለ አይደል? በቃ ደስ ስለሚለኝ ነው፣ ምናልሽ፣ ደስ ስለሚልሽ ነው። እሱማ እኛም ደስ ይለናል። ፖስት ሲደረግ ግን ሀራም ነው፣ አደገኛ ነው። በስሜታችን ላይ በጣም ነው ሶሻል ሚዲያ የሚጫወተው። በጣም የሚገርም ጌም ነው የሚጫወተው። የሚገርም አሳቃቸው አረን እያንዳንዱ ቤት ገብተው ግን አፍርሶታል፣ ሰውን አፍርሶታል። በነገራችን ላይ ወጣቱ ፈርሷ ቆሞ፣ የምንሄደው ሰው መስሎ ነው። ቅድም ስለሰው ሰው ይሄ ልጅ እያሳቀው ነው። በጣም ሰውነቱን እያጠራጠረው ሰው መስሎናል። አረ እንዲቆመንት ስንል ሶሻል ሚዲያ ግን ዜሮ ነው ያስገባን። ዜሮ ዜሮ። ይኸውልህ ያደረገው በኢሞሽን ነው በስሜት ነው ይጫወት። ለምን እንስሳዊ ባህሪን ያቆጣላ እነሱ የሆነች ነገር ያቀብለዋል፣ እሱ ላይ ስትፈጥቶላለህ ብዙ ነገር ያመልጠዋል። ስለዚህ ሶሻል ሚዲያ ላይ ቁጭ ብለህ ኢንተሌክቹአሊ ዲፕ ቲንክ በጣም ስፕሪቹዋል የመጠቀሰው በመንፈስ የመጠቀ በአስተሳሰብ የመጠቀሰው ሰው ሆን አለው ካልከኝ ራስን እያታለልክ ነው። እና ነቃር ለማለት ፈልጌ ነው። ዩዝ ሪስፖንሲቢሊቲ። ታዲያ ከሮማን ጋር ምን አገናኘው? ይሄን ሮማን ከሚጫወተው ሚና መካከል አንዱ ይሄንን ውስጣችን ያለው እንግዳ የሆነው ሰውዬ የለም፣ እንግዳ የሆነው አንዳንዴ ግንፍል ምናምን የሚለው የሚያምፀው የሚያስቸግረው ሰውዬ የለም አለው ውስጠ ያንን ሰውዬ ኮንትሮል ነው የሚያረገው። ቁጭበል ነው የሚለው፣ ቁጭበል ነው የሚለው። አሁን በጣም የራበው ሰው በጣም ይራውስ ስቲች እንደያት በጣም ቆንጆ ናት ምናምን ምትለው እሱ በዛ ሰዓት የሚታየው ምግብ ብቻ ነው ለሱ ቆንጆ። እስፔሻሊ ወንዶች ከራበን ምግብ ብቻ ነው በዛ ሰዓት ለኛ ቆንጆ፣ ሌላ ነገር አይታየንም።